ግን ሄርሜላ የምትባል ሴትዮ ማለት ነው፣ መቼ ነው ከአብርሽና ከሩታ ህይወት ውስጥ የምትወጩ ማነው አንቺ ሽማግሌ ላይ ያደረገሽ? ሩታና አብርሽን አስታራቂ እንዳትጎጁው እስከምትወልጂ እሺ ወይ። አብርሽ እየተጎዳ ነው። አንችን ማነው አስታራቂ አድርጎ የላከሽ? ሲጀመር ሩታ እኮ አንች ማየት ራሱ አትፈልግም። እነዚህ ልጆች ጥሩ መስመር ላይ ይሄዱ እያሉ ወደ ቡታጅራ ሄዳ ልክ አብርሽ የተጎዳ ይመስል ተጎድቻለሁ ሩታኔ ለምኝልኝ ብሎ ሽምግልና የላካት እኮ ነው የምትመስለው የእውነቴን ነው ቤተሰቦች የራስሽ ህይወት የለሽም የራስሽ ፍቅረኛ የለሽም እንዲህ አብርሽው ላይ እኮ እንደ መዥገር ሙጭጭ ነው ያለችበት እች ልጅ ቤተሰቦች መዥገር በሏት የእውነቴን ነው ዛሬ ደግሞ የአብርሽ እንዳትጎጂው እስከምትወርጂ ድረስ ካጠገብሽ ይሁን እሺ በይው አብርሽ እየተጎዳ ነው መቼ ተጎድቻለሁ አለሽ ቡታጅራ የመጣው ላንቺ ነው። አንቺ ሰውነት ሳብርሽ ፍለጋ ነው እንጂ የእውነት አብርሽ ተጎድቶ ስላየሽው ሩታና አብርሽ ልታስማሚ ነርሽ? ለምንድን ነው ህይወታቸውን እየርሽ የምትበጠብጭን ያልገባኝ ነገር። ሄርሜላ የምትባይ ሴትዮ ነገረችሽ እኮ በእኔ ህይወት ውስጥ ምንም ያል ቦታ የለሽምም፣ አታስፈልጊም አለችሽ እኮ አንቺ ስላልሽ አንቺ ስላልሽኝ የሚለወጥም ነገር ምንም ነገር የለም ብላ ነገረችሽ እኮ እንዲህ ምንድን ነው ልጆቹ ጥሩ መስመር ይዘው ደህና እየሄዱ እያሉ መታ፣ አስታራቂ መስላ ልጆቹን ትለያያለች። እቺ ሄርሜላ የምትባል ልጅ የእውነት የራሷ ህይወት የላትም እንዴ? እንዴ መቼ ነው ከሁለቱ ህይወት ውስጥ የምትወጫረ? ይደብራል፣ ይደብራል። ሴት ልጅ አይደለሽ እንዴ? ሩታን አንቺ አይደለሽ ሀሳቧን የምታስቀይሩ? በአንቺ ምክንያት እኮ ነው የነበረ ቢሆንም በአንቺ ምክንያት ነው አይደል እንዴ? ዛሬ ሩታ እና አብርሽ እንኳን በዚህ ልክ ይሄና ነገራቸው ሰፍቶ የቀረው ስለዚ አንቺ ማናስታረቅ ያደረገሽ እችን ልጅ እግሯን የሚያስር ጠፋ። እንዲ ካብርሽ ውጭ ሌላው እንዲ ለም እንዲ ረ በጌታ ይደብራል። ጌታን ሴ ልጅ በዚህ ልክ ክብሯን ስታወርድ ይደብራል እና አብርሽ ናፍቆሽ ነው እንጂ ቡታጅራ ያርሹ የእውነታውን ሩታ እስከምትወልድ አብርሽ አጠገቧ እንዲሆን ልታስፈቅጃት አንቺም ብሎ አስፈቀጅ። ለራሽም አልበቃሽ። ደግሞ እንኳን አብርሽ ለአብርሽ አብርሽም እኮ የእውነት ለመናገር አንዳንዴ ያናዳል። ለሰው ክብር ይኖርሽ ምናምን ስላከበረቻት እኮ ነው እንደዚህ ሆና መታ ራሱ ያወራቻት ሄርሜላ ተብያ ማለት ነው። አንተ ደግሞ ምን እያልክ ነው? እቺ ልጅ አማታ እንዲህ ሄርሜላ የምትባልድ እንዴት እንዳስጠላችኝ፣ እውነቴን ነው ምላችሁ ቤተሰቦቼ። እኛ አብርሽና ሩታ ሊታረቁ ነው እያለን ደና ሁኔታቸውን ሲገናኙ ልክ አብርሽ እንደተጎዳ የሆነ ስሜት ውስጥ እንዳለ። አብርሽ ለሮታ ብሎ ቡታጀራ እንደሄድ አስመስላ እኮ ነው። ቡታጀራ ገብታ ዛሬ ሁለቱንም አገናኝታ እንዳትጎጀው። ቡታጀራ የመጣው ላንቺ ብሎ ነው። እስከምትወልጂ በወለድሽ ሰዓትም ካጠገብሽ ይሁን። አንቺ ማንስሎንሽኖ ሮታን በዚህ ልክ መተሽ። የአብርሽ አስፈቃጆች የባሰ እንደውም ልጆቹን ማላቸው ሆነ። ነገር ከፍታ ነው ሄደችው። የእውነት ቤተሰቦች፣ የሮታ በጣም ተናርዳ አብርሽም መስመር እያለፈ ነበር። እሷም ተናግራውን ሄደች። አያችሁ? የባሰ ሴጣን ልጅ የምትሆኑ ማላቸው እየገባሽ ማለት ነው። እና ሄርሜላ ተብዬ ስነ ስርዓትሽን ብትይ ጥሩ ነው። የራስሽን ህይወት ኑሪ። ከአብርሽ ውጭ ወንድ የለም? እንዲ አንቺ ምንድን ነው ሙጭጭ አልሽበት መዥገሩን ሽበት ብሄድበት። አሁን ደግሞ ቡታጀራ ሄደ። ቡታጀራ አስታራቂ መስለሽ ሴጣንሽ እንጂ አንቺ አስታራቂ አይደለሽም። አስታራቂ መስለሽ ደግሞ ቡታጀራ ሄደሽ ጊዜ ሲጭው እንዳት እንዳትጎጁ ምን አይነት አይና ህጻናት በእግዚአብሔር እግዚአብሔርን በጣም ነው ምታስጠላዎች፣ ልጅ እንዲህ ከሁለቱ ህይወት ውስጥ ወጥተሽ የራስሽን ህይወት ኑሪ። ይበቃ፣ ደህና ልጆቹ ደህና፣ ሰሞኑን ጥሩ ሁኔታ ላይ የነበሩትም መልሰው ወደ ኋላ ትጎትታቸዋለች። ልክ አብርሽ በሩታ ምክንያት ቡታጀራ ላይ ሌላ ስሜት ውስጥ፣ ሌላ ብስጭት ውስጥ የገባ እስከሚመስል የውሸት በሰበብ እኮ እሷ አብርሽ ናፍቋት አብርሽን፣ ለማየት አይናኑን ለማየት ነው የሄደችው ግን አንቺን አክብራ ነው እንደዛ ሆና የመጣችኋለን። እንዲህ አብርሽ ደግሞ ለሰው ሬስፔክት ኖሪስ ታወሪያት እንዲህ ይላል። ሄርሜላም ለማገዝ ያቃጣል። አንተ ደግሞ ስላከበረቻት እኮ ነው እንደዛ ሆና መታ ያወራቻት። እኔ በሆን እንደው ሩታን ነች ሄርሜላ ተብያን የእውነት አይኗንም ማየት አልፈልግም። ስለዚ ሄርሜላ በእናትሽ በምትወጂው እንዲህ የራስሽን ህይወት ኑሪ። በቃ ልጆቹን ተያቸው። ከአብርሽም መዥገሮንች ተለጠፍሽበት ተላቀቂው ከሩታንም አስር ጊዜ እየደወች አታስጨንቂያት። እንዳንቺ እኮ አንድ ነፍስ አይደለችም፣ ንጅቷ ሁለት ነፍስ ናት። ያውም አቁማችሁ ነው የምታወራት። ስለዛ በእናትሽ ሴትንም አታሰድቢ በዚህ ልክ። ከአብርሽ ውጭ ወንድ የሌለ ይመስል ያዘንሽለት ይመስል በዚህ ልክ የሰው ህይወት የሰው ትዳር መበተን አንቺም አናስፈቃጅ አረገሽ። ሲጀመር አንቺ ሩታን ልታስቀይሪያት ሀሳቧን ሩታን ስለማታውቂያት ነው። በሁሉ ነገር ትበልጥሻለች። የእውነት አይገርምሽም? እንኳን ላንቺ ማለት ነው። እና ወይዘሪት ሄርሜላ ልጆቹ ላይ ሙጫ ትሁኝባቸው፣ እባክሽን ሙጫ ሁንሽባቸው የማይላቀቅ መ